ፍቅር ጋር አይደለም አብሮ መኖር። ከዛ በላይ ካስፈለገ አረጋለሁ። ዘግና ልጅ ሀሳብህ ሌላ ካልነበረ ምንድን ነው ምን ማለት ምን ብለህ ነው ለማስረዳት እየሞከርክ ያለው እሷን እንዴ ምንድን የፈለግኩ አንተ እስከ ዛሬ ታገዝኳል እንዴ እንዴ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም ገብቶ እኔና እሷን ተጠቅመህ ሁለተኛ ስለኔ ሷ ምንም ነገር እንድትላት አልፈልግም አንቺ ደግሞ ከእኔ መስማት የምትፈልጊው ነገር እኔን ጠይቂ ሰላም ሰላም ውድና የተከበራችሁ ቤተሰቡ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራቸው የወርቅ የቤተሰቦች እንዴት ናቸው? ማ ናቸው አለን እስኪ፣ ክብሩ እሱ ይውሰድ። እኔ በጣም ደህና ነኝ። ምንድን ነው እውነት የለ የምትሉት፣ እውነቱ ምንድ ነው የተኛው እውነት ነው የተኛው? እውነት የሌለው ነገር ምንድን ነው? አንድ ላይ ቤት ተከራይታችሁ ዝሙት ስትሰሩ እጅ በእጅ ተያዛችሁ፣ ፍራሽ ገዝታችሁ፣ እቃው አስገብታችሁ፣ አንድ ላይ ስትኖሩ ነው የደረሱት። ሁለተኛ ደግሞ ባለፈው ፍቅርዬ ለአብሪሽ። አብሬሽ እና ሩታ ተጣልቶ ሰዓት አንድ ቀን ሁሉም ነገር ይስተካከላል ብላ የጻፈችው ነገር ሁሉ ነገር አንድ ቀን ይስተካከላል እመነኝ ያለችው ነገር በኮመንት ሲልኩ ውስጥ አውጥተክ በእጅ ሂዘክ በቆሻሻ ሰዎች ስትሳደብ ነበርክ። ዛሬ ደግሞ አንተ በዝሙት ስትሰራ ከሴት ጋር አንተ ስትላላስና ስትሸረሙጥ ተይዘክ። አሁን ደግሞ እውነት ነገር የለም የምትለው ምንድነው? ታ ከዚህ ሌላ ምንድን ነው? እጅ በእጅ ሆን ተያዝከው፣ እጅ በእጅ ተያዝከው፣ እጅ ፈንጅ ነው ተያዝከው። ከዚህ ሌላ ምንድን ነው? ከዚህ ሌላ ምንድን ነው? ሁለተኛ ደግሞ ብሩክ ደግሞ እጅ ማነሳት አቅምም የለም፣ ማፍትክም የለም፣ ችሎታም የለም ለብሩክ። አንተስ ምንም አትደርስም ለብሩክ። አንተ ቅንጣትም አትደርስም ለብሩክ ቅንጣት ቅንጣት እንኳን አትደርስም። ለምን እንደማደርስ እያወቅኩኝ ነው የምናገርክ። አፍ ሞልቼ ነው የምናገርክ። ለምን ከሰው ጋር ማትቆጥር ሰው ስለሆንክ ማለት ነው። ለምን እውነት ነገር የለ የምትሉት ምንድ ነው? እችን ቆሻሻ ሂዘክ አምጥተክ እችን ጋለሞታ ሂዘክ አምጥተክ ስትሳደብ ነበርክ። ምን ትሰራለክ? እውነተኛ ፍቅር ከሆንክ እውነተኛ ለፍቅር ፍቅረኛ ከሆንክ፣ ለምን የእሷ እስከ መጨረሻ ቆጭ ብለክ ለምን አልጠበከውም? ለምን ቆጭ ብለት አልጠበኩም? እስከ መጨረሻ ምንድን ነው ቤት አስከራይቶ ሴት ጋራ የሚያስመጣ ምክንያት፣ ሴት ጋር የሚያጎትት ምክንያት ምንድን ነው? ምንድን ነው ምክንያቱ ምንድን ነው? አልገባኝም። አሁን ደግሞ እውነት ይሄ እኮ እውነት ነገር አይደለም። አነ ታዲያስ ከዚህ ሌላ ምን ትፈልጋለህ? ግደታ ሱሪና አንተ ሱሪ አውልቀ ሶ ፓንቶ አውልቃ አንድ ላይ እስከሚትገናኝ ድረስ አንድ ላይ ግንነት እስከሚፈጥር ድረስ ነው የሚጠብቀው እንደዚህ ከሆነ ተሳስታል። ሰው ሁሉም የተማረ ሰው ነው። ሰው ሁሉም የተማረና የዋጥ ሰው ነው። ነገር ግን ከአንተ እንደዚህ አልጠበቅም ነበረኛ ዲራማ ነው ብለን ዝም ማለት ነው። ሆኖም ግን ያአባላሽክ አንተ ነህ እንጂ ሌላ ሰው አይደለም። ያአባላሽክ ያንተ ህይወት ውስጥ መዳን የጨመርከው አንተ ነህ እንጂ ሌላ ሰው አይደለም። ስለዚህ ከልጅቷ ህይወት ውጣ። አዎ አሁንም ዛሬም እንነግራለን። ኦፍኮርስ ከልጅቷ ህይወት ውጣ። አንተ ለእሷ አትመጥንም። በምንም አትገናኝም። በምንም አትመጥንም ማለት ውጭ ቁጭ በድግ ውጭ ምንም አንተ ችሎታ የለም። ስለዚህ ከፈቴና ማና ከእሷ ጋር መልካም ጋብቻ ይሁንላቸው፣ መልካም ጋብቻ፣ መልካም ትዳር ይሁንላቸው። ከልጅቷ ህይወት ውጣ፣ ከልጅቷ አናቱ ላይ ውረድ፣ ጥፋ ከእሷ ህይወት ላይ። በቃ እኛ የምንፈልገው ይሄ ነው። በቃ ሌላ ምንም ሰው ቢተሳደብ ምንም ኮሜንት ብጽፍም ለ ነው። ነገር ግን ከህይወቷ ውስጥ ውጣ። አንተ ለሱ አትሆንም። ለምን በቃ ሀሳብ ካንተ የለም። ለአንተ ሀሳብ ፓቲያና ፓቲያ ናት። ግንነት አለኝ ህይወት አለኝ ከእሷ ጋር በድቤ ግንነት አለ ብላል፣ ባለፈው ውሸት ከሆነ ገብታችሁ ማስማት ትችላላችሁ። ከእሷ ጋር ህይወት አለኝ ድቤ ግንነት አለኝ ብላል አፈወጥተህ። ከዛ ደግሞ ሁለተኛ በአይናችን በብርሃናችን ተከራይተህ ስትወጣ አይተናል። ስለዚህ አፍኮርስ ከእሷ ህይወት ውጣ። አንተ ለሱ አትመጥም፣ ካሁን በኋላ ለዛ ነው

ፍላጎታችሁ ከሆነ ቪዲዮ ማጥፋት እንችላለን፣ ግን የሚያስፈራ ነገር ስለሌለ አይ ነው የምንላችሁ መሰላችሁ? አይ ገፍትረ ነው ከቤት ያባረርክና እኮ ያባረርከን ሳይሆን ያባረርኩ ያባረርከን ለምን ጠራህ? በነገራችን ላይ የመጣሁት

እንደ ድሮ አይነት ነገር እንዲፈጠር አይደለም። ዛሬ ካሜራ ይዤ የጠራኋችሁ ማለት ዛሬ ለቤተሰቦቻችን ብዙ ማስረዳት ያለብን ነገር አለ። ያስባለ ብዙ ግልጽ ያልሆነ ነገር ስላለ ማለት ነው። ስለመከራየት ምናምን ማለት ተደማምጠን ቢሆን ቆንጆ። ምንድን ነው? አይ ነው ማለት ለቤተሰቦቻቸው ወደ ፖይንቱ እንድንገባ ነው የጠራብን ምክንያት ነገርን ከዛ ያንተ ድራማ ላይ መሳተፍ ያለብን አይመስለኝም። ጭራሽ ጭራሽ የሚ እሺ፣ ማንን ነው የምናምኑ ማለት እሺ፣ ስለ አራታችን ግንኙነት ስለ ኔ ናፈቲ ድብቅ ግንኙነት ብዙ ነገር እንድታመለከተ ነው እኮ ተመለከተና ስለማይመለከታችሁ ነው ካሜራ ይዛችሁት የመጣችሁት ማለት። ከማምጣትም በላይ ደግሞ ግንኙነት እንዳለን እየተናገራችሁ ነበር ግንኙነት አንድ ሰው መልንገድ አስባችሁ ነበር። ምን ምንሰራ የሚያሳየው ማንኛውም ሰው ሊያስበው የሚችለው ነገር አንተም ከአንድ በት የወጣ ነገር ነው። አንድ ላይ ቤት መከራየት ማለት ክፍል የሌለው ቤት አንድ ኖርማል አንድ እንድች መታክል ቤት ነው። ለሁለት መከራየት ማለት እኛ ቤት ሁለታችን ተከራይተናል ብለናል ብሎታል ነው ለብሪክ ብሎታል። ከኔ መስማት አይበልጥም። ስሚ ስለ እኔ የተሳሳተ ነገር እንድትሰሚ አልፈልግም። የተሳሳተ ወሬ እንድትሰሚ አልፈልግም። ሁለታችሁም ለእኛ ያላችሁ አመለካከት እንድትቀይሩ ፈልጋለሁ። ቡሪካ አንተ እስከ ዛሬ ስታታልለኝ ነበረ። ይሄ ግልጽ የሆነ ነገር ነው። ገብቷል። አይኖ ብቻ ከአንተ ጋር ማውራት ያለብኝ እንደሚችል እርግጠኛ በዚህ ስታይል ከዘጠኝ ወር በኋላ ሊሆን ስለሚችል እሱ አትፍ ወደ ቁም ነገሩ ገቡ ደስ ይለኛል። እኔ ውስጤ ግራ የገባው ነገር ብዙ ነገር ግራ የገባኝ ነገር ስላለ እሱን ክሊር ለማድረግ ነው እናንተ ጋር ምመጣሁ። መጠየቅ የምትፈልጊው ነገር እያንዳንዱ ነገር ጠይቂኝ። ቡሪካ ነግሩኛል ስለ እናንተ ቡሪካ እንዲ ብሉኛል። አረጋገጥ ጀምሮ እኮ የምጠይቅ እሱን ነገር ነው። ጠይቂኝ። አሁን ምንድን ነው መስማት የምትፈልጊ? በመጀመሪያ ከኔ ልደብቅ ለምን ፈለግ? ሁለተኛ ነገር ደግሞ ቤት ስመጣ ለምንደስ? ሶስተኛ ነገር ከእሱ ጋር እንደተከራየችው ለኔ ለመደበቅ ምናስ ምንድን ነው? እሺ በመጀመሪያ ደረጃ ቡሪካ በዚህ ልክ ልታወራ እንደምትችል አውቅ ያለሁ። ምንድን ነው ምንድን ነው ከኔ ጋር ያለህ ማለት ምንድነው? ይሄ በተደጋጋሚ ስማኛ እንዴ፣ በተደጋጋሚ ናፈቲ። ሌላ ነገር እንዳለን ለፍቅር የምታሳያት ምንድን ነው የምትጠቀመው? እሱን ነገር አስረዳኝ። አይኖ የራስ የሆነ ታርጌት ካለ ለምንድነው የራስህን መንገድ የማትጓዘው? ለምንድነው ኔ እናሷን የሆነ ነገር ተጠቅመህ እሷ ጋር መግባት የምትፈልገው ለምንድን ነው? በእንደዚህ አይነት ነገር ፍቅር ጋር መቅረብ የምትፈልገው አንድ ጥያቄ ልጠይቅህ። አያስወራም እያደረክ መሰለህ ብቻ ነው እያወራህ ገባህ። አንድ ጥያቄ አደም ፍቅር ከጠየቀች ነገር አንድ ውሸት ካለ ነገር ለምሳሌ ፍቅር ምንድን ምንድን ነው መጠየቅ የምትፈልጊው በካሜራ ጊዜ ምንድ ስደጋግማት ጠየቀችህ አይደል ነው አትሰማም? ችግር አለ ነው፣ ጥያቄ ደግሞም በመጀመሪያ ደረጃ እኔና ፈቲ እና ፈቲ እንዳሰብሽው አይነት ነገር ምንም አይነት ነገር የለም። አስቤያለሁ አላለችም። ቤት እንደተከራያችሁ ለም አልተከራየንም። እኔ እሱን እና ለእሷ ተከራያችሁ ብለው ይደውል። አንተ የመስማት ችግር አለብህ። እንደ አብረን ነበርን እኮ ምንድን ነው? አብረን እንኖራለን ብየሀለሁ። አብረን እየኖርን ነው ብየሀለሁ። እንዴ ምንድነው ነው ማትሰማው አንተ ለምንድነው ማትሰማኝ እኔን ደምሮ ማንተ ብቻ ነው የምትወረው እንደዛ ብዬ አስረድቻለሁ አሳብህ ሌላ ካልነበረ ነበር ምንድነው ምን ማለት ምን ብለህ ነው ለማስረዳት እየሞከርክ ያለው እሷን እንዴ ምንድነው የፈለከው አንተ እስከዛሬ ታገዝከው አይደል እንዴ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም ደግሞ እናሷን ተጠቅመህ ሁለተኛ ስለ እኔ ለእሷ ምንም ነገር እንድትላት አልፈልግም። አንቺ ደግሞ ከእኔ መስማት የምትፈልጊውን ነገር እኔን ጠይቂ። በቃ ቡሪካን አጠይቁ። ቡሪካ ስለ እኔ ከዚህ በኋላ አይመለከተውም። ሁለተኛ እንዳታውራ ስለ ሁለተኛ እንዳታውራ ስለ እኔ ሁለተኛ እንዳታውራ። እኔ እናንተ እንጨርሳለን ፍቅር አንቺ ሁለቱም ይሁ እንዲሄዱ ነው ንፈልገው እኔን ማውራት ትፈልጋለን። ሂዱ። ምን ማለት ነው? ለምንድን ነው ምንሄዳው? ወንድ ወንድ ልትጮት እየሞከርክ ነው። ወንድ ወንድ ልትጮት እየሞከርክም ጓደኛ የሆነ ነው የጠቀመ። በነገራችን ላይ ለቤተሰቦች ወንድነት ምናምን ልታሳይ እየሞከርክ ነው። አንደርስታንድ አድርገዋለሁ። አልፈዋለሁ ሲቀጥል አንድ ነገር ልንገርህ፣ አረ ነው ለምን እንደዚህ እያደረክ እንደሆነ አላውቅም፣ ግን ከፍቅር ሕይወት ውጣ እኮ። የፍቅር ሕይወት የተከፈተ ቤት አይደለም። የግባ ወጣበት። ከዚህ በኋላ ፍቅር ሕይወት ውስጥ ልትገባ ስትል በሩ ላይ ቡሪክ አለ፣ ገብቷል። ይ ዛቻያን ምናምንቱ ፍቅር ጋር አይደለም አብሮ መኖር፣ አልኩት። ከዛ በላይ ካስፈለገ እንደ ወንድ ልጅ ምን ማለት ነው? የትኖር እንደሆነ አይኖር፣ የፈለግከውን ነገር እያደረግህ ስመኝ ገባህ ስመኝ። እኔ አሁን ልሰነዝ ስማ ልሰነዝር። ምን እያልከኝ ነው? አይኑ፣ አይኑ በግልጽ በግልጽ ንገረኝ። ፍቅር ጋር ምን አለን እያልከኝ የፈለግከውን ነገር ነው ምን አብሮ መኖር አይደለም። ከዛም በላይ ካስፈለገ እሄዳለሁ። ካስፈለገ አይደለም ካስፈለገ እንድትለኝ አይደለም። አሁን በግልጽ ንገርኝ ያለውን ነገር አሁን እኔ አውራ እኔ ኮ ልጅ ነገር ነው ምን ከዚህ በኋላ እንደዚህ አይነት ጌም ውስጥ እንዳታስገባኝ እንዳጠራኝ እኮ ፍቅር ብለህ እንዳትመጣ ነገ እያንዳንዱን ነገር ጨርሰያልኛል። አሁን እኔ እናንተ ወደ ወንድነት ኳሊቲያችን የምንመዛዘበበት ቦታ ላይ ተገኝተናል። የምትሸነፈውን ጌም አስረግጨ እነግርሃለሁ ስማኝ አሁን ይኸውልህ ስትናገር ሰማሁህ አይደል አሁን ሀሳብህ ምን እንደነበረ በግልጽ ተረዶ ገብቷል አሁን እኔ እናንተ ወንድነታችን የሚፈታተሽበት ቦታ ላይ ነን ማለት ነው ስለዚህ ወንድሜ ምን አለ መሰለኝ ሀሳብህን ተረዶት ጨረስኩኝ አንተ ይሄ እንደዚህ አይነት ወሬ ፍቅር አጠገብ እንዳደርስ ምናምን አልከኝ ጨረስክ ፍቅር ጋር በምን ልክ ልደርስ እንደምችል አሳያለሁ። ተረዳኸኝ? እኔ እናንተ ከዚህ በኋላ ጓደኛሞች አይደለም ጠላቶች። ገብቷል። እኔ ቡሪካ የሚባል ጓደኛ እንደሌለኝ ቤተሰቦች አረጋግጬ እላችኋለሁ። እኔ ግን ለፍቅር ምን እንደሆንኩ ማን እንደሆንኩ ጓደኛ እንደሆንኩ አሳያለሁ። ገብቷል። ጓደኝነታችንን አሜን ብዬ ተቀብያለሁኝ። ጓደኝነታችንን በጣም ነው ሞዶ በደንብ ነው የምፈልገው። ለጓደኝነታችን ከዚህ በኋላ ምን ያህል መስዋዕትነት እንደምከፈል አሳያለሁ ነው። አንተ ደግሞ ለፍቅረኛ አሞቻችሁ ድክም፣ ገብቷል። ፍቅረኛ ለማድረግ አብሮ ለመኖር ነው አይደል? ስለዚህ አሁን ሂድና ወደ ፕሮሰስ ግባ፣ ገብቷል። ስለዚህ ብዙ ነገር አሳይተናል፣ አይተናል።